ህፃናት ቤተሰቦቻቸው የሚቀይሯቸው ከሆነ ካደጉ በኋላ ራሳቸው ፈልገው ባልሰሩት እንዴት ሊጠየቁ ሊከቱ ይችላሉ? አንድ ሰው ጫት ቃሚ ሆኖ ጥርሱን ቢያጣ ከጊዜ በኋላ ጫትን ቢያቆም ጥርሱን ለማስተካከል ጥርሱን ቢቀይር እንዴት ይታይ? አንድ ጓደኛ ነበረኝ የዛሬ ሳምንት ራሱን አጥፍቶ ነበረ አላህ በምን ምክንያት እንደሆነ ግን አላወቅኩም ስለዚህ አላህ ይማረው ማለት ይቻላልን ጓደኛችን ያጠፋ ዝም ማለት እንዴት ይታያሉ ስንመክረም እንደ መሰላቸት ይላል ሰው ፊት ሲያጠፋ መምከርስ እንዴት ይታያሉ ያብራሩልኝ የሚል ነው

አዙ ቢካ አላሁማ አንቁለ ፊከ ማ ለይሰ ሊ ቢሂ ዒልም አማ በዕድ ዛሬ ከምናያቸው ጥያቄዎች የመጀመሪያው ጥያቄ ህዛናት ቤተሰቦቻቸው የሚቀይሯቸው ከሆነ ካደጉ በኋላ እራሳቸው ፈልገው ባልሰሩት እንዴት ሊጠየቁ ሊቀጡ ይችላሉ ይላል። ጉዳዩ ሁለቱ ሆኖ ይመለከታል። ወላጆች በመቀየራቸው ይጠየቃሉ። ልጆች ደግሞ ለአካለ መጠን ከደረሱ በኋላ ካገናዘቡ በኋላ ያሉበት መንገድ ትክክል ነው አይደለም የሚለውን ማወቅ አለባቸው። ስለዚህ ለአካለ መጠን እስኪደርሱ ድረስ ወላጆቻቸው መንገድ ማሳየት አለባቸው፣ መንከባከብ አለባቸው፣ መጠበቅ አለባቸው። በተሳሳተ መልኩ አነጿቸው ካደጉ በኋላ ደግሞ ልጆች ወላጆች ልጆቻቸውን እንዳስተዳደሩት ሁሉ ልጆችም ራሳቸውን ማስተዳደር መምራት፣ ወደፊት ቤተሰብ ለመምራት ለመዘጋጀት የሚያበቃ አእምሮ አላቸውና ወላጆቼ አሳልፎ የሰጡኝ ነገር ትክክል ነው አይደለም ወላጆች ያወረሱኝ እምነት፣ ያስያዙኝ እምነት ትክክል ነው አይደለም ብሎ ሀቅን መፈለግ አለባቸው፣ ሀቅን መከተል አለባቸው። ወላጆች በተሳሳተ መንገድ በማነጣቸው ይጠየቃሉ፣ ልጆች ደግሞ የተሳሳተውን ተቀብለው በመሄዳቸው ይጠየቃሉ። ለአካለ መጠን ሳይደርሱ በፊት ከሞቱ ነው ይጠየቃሉ አይጠየቁም ይባላል? ነቢ ይሄን ተጠይቀው የሰራቸውን አላህ ነው የሚያውቀው ብለ። ሌላ ጥያቄ፣ አንድ ሰው ጫት ቃሚ ሆኖ ጥርሱን ቢያጣ ከጊዜ በኋላ ጫትን ቢያቆም ጥርሱን ለማስተካከል እርሱን ቢቀይር እንዴት ይታያል? ጥርስ አላህ ሱብሓነሁ ወተዓላ በፈጠረው መልኩ ዝም መባል አለበት። ነገር ግን ሲበላ ሰዎች ሲናገሩ የሚያሰቃይ ከሆን፣ የሚያስቸግር ከሆን ከተለመደው ወጣ ያለ ካለው፣ አንዱ ከፍ አንዱ ዝቅ ካለ፣ አንዱ ወደ ውጭ ከወጣ ማስተካከል ይቻላል፣ ችግር የለውም። ለውበት ከሆን አይቻልም። ጉድለትን ለማስወገድ ከሆን ይቻላል። ማናቸውም የሰውነት ላይ ያሉ የሰውነት አካላትን በቀዶ ጥገና ማስተካከልን በተመለከተ ቃዒዳው ማሰሪያው ምንድነው? ለተጨማሪ ውበት ከሆነ አይቻልም። በትክክል ሰዎች ዘንድ ሚዛናዊ ነው የሆኑ ሰዎች ዘንድ ይሄ ጉድለት ነው፣ የሚያሸማቅቅ ነው፣ የሚያሳፍር ነው፣ የሚያስጨንቅ ነው ከተባለ ያን ጉድለት ከፍ ለማድረግ ለመሙላት ቀዶ ጥገና መሰራት ይቻላል። ጥርስ ማሳሰር ይቻላል፣ ማሰራት ይቻላል። ነገር ግን የሰውየው ጥያቄ ሌላ ነው፣ መቀጣት አለበት የሚመስለው ጥርሱን ያጣው በጫት ነውና፣ በጫት ሳይሆን በቆሎ እንዳጣ ሰው ጥርሱን ማሰራት ይችላል። ወይም ተውበት ካደረገ ከጫት ተውበት ካደረገ ጥርሱን ማሳሰል ይችላል። ከጫት ተውበት ካላደረገ መልሶ ሊቅም ከሆነ አይቻልም። እና ሌላኛው ጥያቄ አንድ ጓደኛ ነበረኝ፣ የዛሬ ሳምንት ራሱን አጥፍቶ ነበረ። አላህ በምን ምክንያት እንደሆነ ግን አላወቅኩም ። ስለዚህ አላህ ይማረው ማለት ይቻላልን? ራስን ማጥፋት ይቻላል ብሎ መሞቱ እስካልተረጋገጠ ድረስ አዎ ሙስልም ነው፣ አላህ ይዘንለት ማለት ይቻላል። በጥርጣሬ ሙስልምነቱን አነፍገው። በመሠረቱ ሙስልም ነው፣ ሶላት ይሰግዳል፣ ላ ኢላሀ ኢለላህ ይላል። በመንፈስ መረበሽ ሊሆን ይችላል፣ በሆን ነገር ተገፋፍቶ ሊሆን ይችላል። ራሱን አጠፋ፣ ራሱን ማጥፋቱ ብቻ ከሙስልምነት አያወጣም። በጥርጣሬ ሙስሊምነቱ የተረጋገጠን አካል በጥርጣሬ ከስላም ማስወጣት አይቻልም ማ ሰበተ ቢየቂን ላ የዙሉ ኢላ ቢየቂን አው ላ የዙሉ ቢሸክ በእርግጠኝነት የሚታወቀ ነገር በጥርጣሬ አይሰለግም አይወሰድም ስለዚህ ሙስሊምነቱን ነው የምናውቀው እስከ ሞተበት ጊዜ ድረስ ራሱን ያጠፋ ወንጀል ነው የሰራው ወንጀል የሰራ ሁሉ ከፍሯ ላይ ይባላል የሰረቀ ሰው ሶላት ይሰገድበታል ራሱን ያጠፋ ሰው ሶላት ይሰገድበታል ግን ትልልቅ ሰዎች ባይሰግዱበት ጥሩ ነው ተብሏል የመስጂድ ቋሚ ኢማም ባይሰግድበት፣ ትልልቅ ሰዎች ባይሰግዱበት ቅጣት እንዲሆን እና ያሰግዱበት እና ሰግዱ ቢባል ጥሩ ነው፣ ሌሎች እንዲቀጡበት እንዲማሩበት። ስለዚህ የሚከፍረው መቼ ነው? ራሴን ማጥፋት መፍትሄ ነው፣ ነፍስ የኔ አይደለች መፍትሄ ነው ካለ ይሄን ሊከፍር ይችላል። ይሄ ድርጊት ያከፍራል። አዲስ የሰለመ ሰው ካልሆነ በስተቀር አላህ ሐራም ያደረገውን ነገር ሐላል ነው መፍትሄ ነው ብሎ ማመን ስለሚያከፍር በዚህ መልኩ ራሱን እስካጠፋ እስካልተረጋገጠ ድረስ ሙስሊም ወንድም ነው፣ አላህ ይዘንለት ይባላል። እንደውም የበለጠ ነው የሚያስፈልገው ራስን ማጥፋት ከባድ ወንጀል ስለሆነ ራስን ማጥፋት ከባድ ወንጀል ስለሆነ ራሱን የረፋ ሰው በሳት ይቀጣል የሚልም ሐዲት ስላለ የበለጠ እስትግፋር የሚያስፈልገው ዱዓ የሚያስፈልገው ሰደቃ የሚያስፈልገው ርህራ አይነት የሚያስፈልገው እንደዚህ አይነት ሰው ጓደኛችን እያጠፋ ዝም ማለት እንዴት ይታያሉ ስመክረም እንደ መሰላቸት ይላል ሰው ፊት ሲያጠፋ መምከርስ እንዴት ይታያሉ ያብራሩልኝ የሚል ነው ከእናንተ ውስጥ መጥፎን ነገር ያየ በእጁ ያስወግድ፣ ያልቻለ በምላሱ ይናገር፣ ያልቻለ በልቡ ይጥላ። በላ ነቢ ላት ሰላም ወንጀለኛን ደጋግመን መክረ ነው እምቢ ካለ ልንርቀው ይገባል። ምናልባት መራቁ የባሰ እንዲበላሽ ከወንጀል ወደ ኩፍር እንዲሄድ ያደርገዋል ከተባለ አብሮ መቆየት ችግር የለው፣ የእሱ በሽታ እስካልተጋባብን ድረስ ወይላ መክረ ነው እምቢ ካለ መራቁ የባሰማ ያጠመው እንደው በተቃራኒው ሰው እኮ እያገለለኝ ነው ወንጀለኝ ምክንያት እንዲማር የሚያደርገው ከሆነ መራቅ ግዴታ ይሆናል። فقد نزل عليكم في الكتاب ان اذا سمعتم ايات الله يكفر بها ويستهزئ بها فلا تقعدوا معه فدين የሚያላግጡ ሰዎችን ካያችሁ ከነሱ ጋር ተቀመጡ ይቀይሩ ድረስ ሰው ፊት መምከር ይቻላል ወይ? በመሰረቱ ሰው ፊት አይመከርም። ተአመድኒ بالنصيحه على انفرادي ኢማም ሻፊዒ እዚህ ዙሪያ ሲገጥሙ ልትመክረኝ ከፈለግክ እኔ ካሰብክ ከሰው ነጥለህ ለብቻ የመከረኝ ይሄ ነው ነሲሓን ይባለው ሰው ፊት አታዋርደኝ፣ ብሏል። ወኑስሑ ብልሙሳፈሀ በርቡ ሚንልሙሳፋሀ ብሏል። ሌላኛው ደሞ ሰው ፊት ያጣጣሉ ያገላመጡ መምከር በጥፊ መማታት ነው፣ መደባደብ ነው፣ መጃጃል ነው ብሏል። ነገር ግን ሁሉም ወንጀለኝነቱን የሚያውቅ ከሆነ ወንጀሉን እዛ ቦታ ላይ ከሰራው በይፋ የተሰራ ወንጀል በይፋ ይመከራል። ሌሎች ማያውቁት ወንጀል ከሆነ ዳር አውጥተህ ምከርም፣ ይባል እዛው ጉባኤ ፊት ሰው ፊት በይፋ ወንጀል ተሠራ፣ በዛ ወንጀል ዙሪያ እዛ ተወላህ አንፍራ ይባላል። ሌላ አንተና እሱ ብቻ የምታውቁት አንቺና እሷ ብቻ የምታውቁት ወንጀል ሲሆን በግል ይመከራል። አርባ ሐዲስ የሐፈበ የሚለው ከነ ዘጋቢው ነው ወይስ ሐዲሱን ማወቅ በቂ ነው? ሐዲሱን ብቻ ማወቅ በቂ ዘጋቢው አንዳንዴ በአንተና በነቢይ መሀል ሐደተና ሐደተና ሐደተና እያልክ አስር ሰው ሊኖር ይችላል፣ ዘጠኝ ሰው ሊኖር ይችላል። እነዚህን ሁሉ መሐፈዙ ከባድ ሊሆን ይችላል። በተለይ አሁን ከአራተኛው ከአምስተኛው ክፍለ ዘመን ወዲህ በዝተዋል። ዋናው ሐዲሱን እንደው ቢያንስ ሰሓቢዩን ጨምሮ መሐፈዙን የሚጠቅመው የነቢይ ንግግር መሃል ላይ ያሉት ዘጋቢዎች አድራሽ ብቻ ናቸው። የነቢይ ንግግር መሆኑን ካረጋገጡ ቃለ ረሱሉ ላህ አን ነቢይ እያሉ መሐፈዝ ይቻላል። የጧትና የማታ ዚክር ሲባል በዜማ ማለት ይቻላል አይቻልም? ኢባዳ ነቢ ባስተማሩት መልኩ መባል አለበት። ምናልባት ምናልባት ልጆችን ለማስተማር ከሆነ ለማሳሐፍ ከሆነ ዝም ብለው ሲሉት ማይሐፍቡ ይሰላችሁ ከሆነ ለተወሰነ ጊዜ እስከሐፍቡ ድረስ በዜማ የሚባል ችግር የለው መማር ስለሆነ ሂደቱ። ወደ አላህ ለመቃረብ ለዚክር ለዒባዳነት ሲሆን ግን ያለ ዜማ መሆን አለበት። ያጎቴምስ እኔ ንጡት አጥብታለች የእሷ ልጆች ደግሞ እኔ እናት ጡት ጠብተዋል። ያጠባችን እናቴ ሴት ልጅ ለእኔ አጅነቢ ትሆናለች ወይ አትሆኑ? ያጠባችን ወይም ያጠባችሽ እናት ናት። ያንተን ወይም ያንቺን እናት ጡት የጠቡት ደግሞ ወንድም ናቸው፣ የጡት ወንድም ናቸው፣ ቤተሰቦች ናቸው። አንድ ሰው ሙሳፍር ከሆነ ለስንት ጊዜ ለምን ያህል ጊዜ ነው ሶላቱን ቀሱር ማድረግ የሚችለው? ባላክላፊሁም አብዛኞቹ የፊቅህ ሊቃውንት ዘንድ አራቱና የማጨምሮ ከአራት ቀን በላይ ይቆያለሁ ብሎ የሄደ ሰው ማሳጠራቸው ዛሬ ነገ እመለሳለሁ ጉዳይ መች እንደሚያልቅ አላውቅም ብሎ ሁሌ ሲጨርስ ለመሄድ የተዘጋጀ ሰው ከሆነ ለወራትም ለሳምንታትም ማሳጠር ይችላል። ሰሓባዎች አዘርባጃን የሚባል ሀገር ላይ በረዶ መንገድ ዘግቶባቸው ለስድስት ወር ሶላት እያሳጠሩ እንደቆዩ ተነግሯል። እነሱ ስድስት ወር ሙሉ ያሳጠሩት መች መንገድ ተከፍቶ እንደሚመለሱ ስላላወቁ ነው። አብዛኞቹ ማስረጃዎች ወይም አብዛኞቹ ፉቃሀዎች ከአራት ቀን በላይ የሚቆይ ሰው ይሄን እርግጠኝነት አውቆ የሄደ ሰው አያሳጠርም። መቼ እንደሚመለስ የማያውቅ ሰው ከሆነ ዛሬ ነገ ያለ የሚቆይ ሰው ጉዳዩ ተሳክቶ እስኪመለስ ድረስ ያሳጠራል። እዛ ሀገር ኖራለሁ ብሎ ቤት መስርቶ ትዳር ይዞ የነዋሪ አይነት ኑሮን እስካልጀመረ ድረስ ማሳጠር ይችላል ነው የሚሉት። የተወሰኑት አስራ ሰባት ቀን ብለዋል፣ አስራ አምስት ቀን ብለዋል። ሁሉም የራሳቸው ማስረጃ አላቸው። በላጩ ብዙሃኑ የመረጡትን መጠቀሙ ከአራት ቀን በታች በሆነ ጊዜ ጨርሽ ይመጣለሁ ያለ ሰው መሳተር ይችላል። ከዛ በላይ ቆያለሁ ያለ ሰው በእርግጠኝነት የሚያውቅ ሰው ባያሳጥር ሞልቶ ቢሰግድ የተሻለ ነው። ማስረጃ የሌለው ኒካህ እንዴት ይታያሉ? ማስረጃ ማለት ምን ማለት እንደሆነ ግልጽ አደለም። የፍርድ ቤት ማስረጃ ለማለት ነው ወይስ ኒካሁ ሲታሰር ምስክር ያልነበረው ለማለት ነው? ግልጽ አደለም። ኒካሁ ሲታሰር ምስክር ያልነበረበት ከሆነ ውድቅ ነው። ማንኛውም ኒካህ ያለ ሴት ልጅ ሐላፊና ያለ ሁለት ምስክሮች የታሰረ ውድቅ ነው፣ ውድቅ ነው ብለዋል ነብይ ሰለላሁ ዐለይሂ ወሰለም። እዚህ ሁለት ምስክር ሳይኖር ከሆነ የታሰረው ንካህ አይባልም። ኒካሁ ከታሰረ በኋላ በፍርድ ቤት ማስረጃ አልወጣለትም ከሆነ ይሄ ችግር የለውም። ኒካሁ ላይ የሚያሳደረው ተጽዕኖ የለም። ወደፊት ለህይወታቸው ለትዳራቸው የተለያዩ መስሪያ ቤቶች ጋር በሚኖሩ አንዳንድ ጉዳዮች ላይ እንዲካ ወረቀት ላይ ያስፈልግ ይችላል ተብሎ ካልሆነ በስተቀር በጊዜው ሲታሰር መስፈርቱን ያሟሉ ሁለት ምስክሮች ካሉ ማስረጃ የሚባለው የጋብቻ ብቻ ማስረጃ ከሆነ ግዴታ አይደለም። አንድ ሰው ከካፍር ጎን በመቆም አግዝሃለሁ ማለት ይቻላል? በሃይማኖት ጉዳይ ላይ ላ ካፈርን በኩፍር አግዝሃለሁ ማለት ኩፍር፣ ካፈርን በኩፍር ማገዝ ኩፍር ነው በዱንያዊ ጉዳይ ማገዝ ችግር ሐላል እስከሆነ ድረስ በዱንያዊ ጉዳይ በማህበራዊ ጉዳይ ዲንም በማይነካ መልኩ ካፈርን ማገዝ ችግር የለም። እማ በኩፍር በሽርክ በወንጀል ካፈርን የሚሆን ሙስሊምን ማገዝ አይቻልም። ወይ ነባሪሚን بعضهم أولياء بعض የባለም የሻይ የሙሽሪክ የካፈር ረዳት ከሆንክ አንተን በእሱ ጋር ትመሳሰላለህ። ከነዋቅቡ እስላም አንዱ ይሄ ከእስላም ከሚያስወጡ ነገሮች አንዱ የአነቱሁም አላት አልኩፍር ነው። ኩፍር ላይ ማገዝ ኩፍር ነው። የሚቻለው ማህበራዊ የሆኑ ዱንያዊ የሆኑ ነገሮች ላይ እሱም፣ አላህን ተባረከ ተዓላ በማያስቆጣ መልኩ መሆን አለበት። በከባባድ ወንጀሎች አላህ በሚጠራቸው ነገሮች ከኩፍር በታች ባሉትም ቢሆን ማገዝ አይቻልም። ለቅሶ ቤት የሟች ልጆች ሰደቃ ብሎ የሰሩትን ምግብ እንዲሁም በማንኛውም ጊዜ ወላጆቻቸው በሌሉ ልጆች ቤት መብላት መጠጣት ሐራም ይሆናል ወይ? የየቲም ሐቅ መብላት ይሆናል ወይ? ልጆቹ ለአካል መጠን ካልደረሱ፣ ንብረት ካልተከፋፈለ አዎ። ልጆች ለአካል መጠን ካልደረሱ፣ ንብረት ካልተከፋፈለ አዎ። በማች ቤት ሰደቃ ብሎ መብላት መጥራት በተለይ የሞት ሰሞን ላይ ከሆነ ይሄ ከኛ ሀይ ቆጠራ ለሚሉ በርካታ ቀደሞቻ እሱናው አንድ ቤት ሞት ሲኖር በአካባቢው ያሉ ሰዎች ምግብ እየሰሩ ለሟች ማቅረብ ነው ሱናው። ነብዩ ሰለላሁ ዐለይሂ ወሰለም ጃፈር ረዲየ ﷲ ዐንሁ በሞቱ ጊዜ ለጃፈር ቤተሰቦች ምግብ ስሩላቸው ብለዋል። ምግብ ሰርቶ እንዳይብሉ የሚያደርግ ሙስሊባ ደርሶባቸዋል ሱናው። ወረቤት ልምድ ለሟች ቤተሰብ ምግብ እየሰራ ማቀበል ይዞ በሄደበት እነሱን ለማባላት መብላት ችግር የለው። እማ ለብሶ ቤት የተሰበሰቡ መብላት የሟች ቤተሰብን ወገብ መቁረጥ በቀናካት ከም ጊዜ ምግብ እንዲሰሩ ሻይ እንዲያፈሉ ቡና እንዲያፈሉ ማድረግ በአንድ በኩል ይስራፍ ነው። በሌላ በኩል አጉል ባህል ነው። በሌላ በኩል ደግሞ በተለይ የጀሪር ሐዲስ ሷሂህ የሚሉ ዑለማዎች ምግብን ሟች ቤተሰብ መብላት ከዛ መሰብሰብ ከኒያሃ ከሙሾ ይቆጠራል እንል ነበረ የሚለውን ሐዲስ ሷሂህ የሚሉ ዑለማዎች ዘንድ በተለይ ኒያሃን ከቀበሩ በኋላ ወደ የቤቱ መሄድ የማች ቤተሰብ ቤታቸው ላይ ተሰብስበው ሁሉም በየቤታቸው ተበታትነው በሀዘን ከሚቆዝሙ አንድ ቤት ላይ ተሰባስበው የተወሰነ ጊዜ ቢቀመጡ ችግር የለም። እናታቸው ቤት የማች ቤተሰብ ላይ ቢቀመጡ እንደዚሁ ደግሞ ሀዘንን ካልቀሰቀሰ ተጓዳኝ አሁን የተጠቀሱ አይነት ነገሮች ከሌሉበት ሁሉም አንድ ቤት በተሰበሰቡበት ሰው ገብቶ አላ ሰው ውስጥ አክብሮ ቢወጣ ችግር የለውም። ነገር ግን ይሄ የተለየ ነው። እዛ ቤት ተቀምጦ መብላት ለወር ለሁለት ወር እየተመላለሱ በተለይ አባት ሞቶ የልጆችን ኢኮኖሚ ማቃወስ ያባባላ፣ ይሄ ቲም ሀቅ ይሆናል ወይ? የቲም ሀቅ የሚሆነው ከወራሾች ውስጥ ህፃን ካለ እና ንብረት ካልተከፋፈለ። ህፃን ከሌለና ሁሉም ከፈቀዱ ችግር የለውም፣ የቲም ሀቅ አይሆንም። ንብረት ከተከፋፈለና ለሰው የሚያቀርቡት ከህፃናቶቹ ካልሆነ ችግር። ነገር ግን አስሉ ይህ ጉዳዩ ከመሰረቱ መስተካከል አለ። አንድ ሰው በሽተኛ ሲያሳምም ኖሮ ቤተሰቡን በሞት አጥቶ እንደገና በለቅሶ ምክንያት ሳምንቱን ሙሉ ወሩ ሙሉ የሚመላለሱ ሰዎችን ማብላት የለበትም። ሰደቃን የተፈለገው ሰደቃን በተለያየ መልኩ ማድረግ ይቻላል። ከሞት ጋር ከጀናዛ ጋር ሰደቃ ማያያዝ የተከለከለ ቀብር ጋ ወርዶ ወስደው የሚያርዱ ነበሩ። በዶሮ ዘመን መጃሄልያ ዘመን ሰው ሲሞት ቀብር ጋር ባትወስደውም ቤትህ ግቢ ውስጥም እያረድክ ማብላቱ ከዛ ይመሳሰላል የሚሉ ሊቃውንት አሉ። ሌሎች ሰደቃ ጊዜ አለ፣ ወቅት አለ። ሰደቃውን አቆይተኸው ሰው ሲሞት ሰደቃ ምግብ አሰራ፣ መድረስ አሠራ፣ ቁርአን ገዝተህ አስቀምጥ፣ መንጣፍ አንጥፍ። ሰው ሳሰበስብ ምግቡን አርደ አብስለ አዘጋጅ። ስለምስኪኖች በቤታቸው ላክ፣ ጥሬውን በቤታቸው ላክ እንደፈለጉ እንዲበሉት። ከዚህ እነዚህ ነገሮች መስተካከል አለባቸው፣ ካልሆነ ወደ ወንጀል ወደ ቢድዓ ይወስዳል። የሴትን ልጅ ጀናዛ ሽቶ መቀባት ይፈቀዳል? አዎ፣ ይፈቀዳል። የማይቻለው ሴት ልጅ በሕይወት እያለች ራሷ ተቀብታ መሄድ ነው። ፈተና ስለሚሆን ከቤት ተቀብታ መውጣት አትችልም። ሴቶች ያሉበት ቦታ ከሆነ ቤቷ ውስጥ ከሆነ ልትቀባ ትችላል። የተቀብተው ከቤት መውጣት አትችልም። ጀናዛ ሲሆን ግን ጀናዛን ሽቶ መቀባት ሲነገር ለወንድ ለሴት ተብሎ አልተለየም። በሁለት ሳምንት የሚገናኙ የሴት ጀማዓ ጀማዓዎች በተገናኙበት ጊዜ በጀማዓ ዱዓ ማድረግ እንዴት ይታያል? አስፈላጊ ነገር ሳይኖር በቋሚነት በየሁለት ሳምንቱ ሴት ልጅ ከቤት እየወጣች መገናኘት አስፈላጊ አይደለም። ቤት እርጉ ቤት ቁጭ በሉ ከሚለው የሸሪዓ መርህ ጋር ይጣረሳል። ይጋጃል። ድንገት የታመመ ሰው ካለ የታመመ ሰው ለመጠየቅ የወለደች ሴት ካለች አራስን ለመመረቅ መውጣት ባለባቸው ሰዓት ተጠራርቶ መውጣት እንጂ በየሁለት ሳምንቱ በየወሩ እየተጠራሩ መሰባሰብ የሚማሩት ዕልም ከሌለ አስፈላጊ አይደለም። አብዝቶ ከቤት መውጣትን ያስከትላል። ሴት ልጅ አብዝታ ከቤት መውጣቷ ከወንድ ጋር ያመሳሰላታል ቤት በመቀመጥ ከማያምኑ ካፍር ሴቶች ጋር ያመሳሰላታል ድንገት በወጡበት በተገናኙበት ዱዓ ማድረግ ችግር የለው በቋሚነት ሁሌ በየሁለት ሳምንት በየሶስት ሳምንት በየወሩ ሲገናኙ ሁሌም ዱዓ ማድረግ ከሆነ ይሄ ቢድዓ ነው አስራ ሁለተኛ ክፍል የጨረሰ ልጅ አለ እሱ ላይ የአባቱ ሚስትና የአጎቱ ልጅ እኛ ነን ያሳደግ ነው ብለው አይሸፈኑትም፣ በሸሪያ እንዴት ይታያል? ያጎቱ ሚስት ጡት ካጠባቸው በሕፃንነቱ ከሁለት ዓመት በታች እነሱ ጋር ተቀላቅሎ ጡት አጥብታው ከሆነ ለእሷም እሷ አልወለደቻቸው ልጆችም አጅነቢ አይሆንም። ጡት እስካላጠቡት ድረስ እስካልወለዱት ድረስ ስላሳደጉት ብቻ ከእኛ አጅነቢ አይሆንም ብሎ አለመሸፈን አይቻልም። ስሜትና ዲንን መለየት ያስፈልጋል። አዎ ይከብዳል፣ አብረው ካደጉ መሸፈኑ ይከብዳል። ነገር ግን ዲን ማለት ሚከብድ ነገር ለአላህ ብሎ መተው ነው ሚከብድን ነገር ለዲኑ ብሎ ማድረግ ነውና፣ ምንም ቢዋደዱ ምንም ቢቀራረቡ መሸፈኑ ፊትለፊት አለመተያየቱ እስላማዊ ግዴታ ነው። ለአላህ ብሎ ለዲን ብሎ ዲንን አያስሜትን ማሸነፍ ውስጤ የነሱ ነው አብረና ያደግ ነው ኢላ አኺርህ፣ ይህ ዲኑን ጥሶ በስሜት መኖር ነው የሚሆን። ሸይጣን ደግሞ ስራ አይፈታም። ያጎት ልጅ አብረው ስላደጉ ብለው መቀራረባቸው ሸይጣንን በመሀላቸው ሥራው እንዳይሠራ አያደርገውም። የበለጠ ስራ የሚሠራውን በእንዲህ አይነቱ አጋጣሚ ነው። ብስታችን ነው አብረን ያደግነው ብለው የሸሪያን ህግ የሚጥሱ አጥሩ የሚሰብሩ ሰዎች ብዙ ጊዜ ሸይጣን ይጫወትባቸዋል። ስለዚህ ሂጃብ ማድረግ፣ አብሮ ተቀላቅሎ አለመቀመጥ፣ ነገር ግን የነበረውን መልካም እውለታ አብሮ መኖርን መጠበቅ፣ በልብ መዋደድ፣ መረዳዳት፣ ሸሪያን በማይጥስ መልኩ ውዴታን መግለጽ፣ መዘያየር፣ አድያ መሰጣጠት ችግር የለውም ይህም ከአጎት ልጅ ጋር ፊትና ካላመጣ፣ ወደ ሌላ ዞሮ ፊትና የሚያመጣ ከሆነ ይከለከላል። መጋባት ካለባቸው ቤተሰባቸው ከፈቀደ፣ አካባቢው ላይ ከተለመደ ተጋብተው አብሮ መኖርን ለአጎት ልጅም ባልሆነ ለአጎት ልጅ እናትም የልጅ ባልሆነ ትስስራቸውን ማጠናከር ማጣናከር ከፈለጉ እንደ ሸሪያው ችግር የለው። ሰውን ለማስታረቅ መሐላን መጠቀም ይቻላል፣ በእውነት ከሆነ ችግር የለው። ጉዳይን ለማጥበቅ ለማክበድ መሐላ ተደንግጓል። በውሸት መማል ከሆነ ግን ሐራም ነው፣ አይቻልም። ለማስታረቅ መዋሸት ይቻላል የሚለውን ያላግባብ ተረድተው የሌለ ውሸት የሚዋሹ ከባባድ መሐላዎች የሚጠቀሙ ሰዎች አሉ። ያደረገውን ወላሂ አላደረገም፣ ያለውን ወላሂ አላለችም የሚሉ ሰዎች አሉ። ይሄ ጅህልና። ለማስታረቅ ብሎ መዋሸት ይቻላል ማለት አንድ ሰው ወደዋለሁ ሳይል ከሱ በመጣላቴ በጣም ተጽጽቻለሁ ሳይል ዞሮ ዞሮ ለመታረቅ እስከፈቀደ ድረስ ያ ሰው በመጣላቱ ተቆጭቶ ነው የሚሆነው ብሎ እሱን ወክሎ ሊሆን የሚችል ነገር እርቅ ውስጥ ያለ ነገር መናገር ይቻላል ነው እንጂ የተባለው የሌለውን ያልሆነውን መናገርም አይቻልም። እንዲህ አይነቱን ነገር ለማሳመን መማልም አይቻል። እውነት ከሆነ መማል ይቻላል ይፈቀዳል። እርቁ መማል ላይ የተንጠለጠለ ከሆነ የተገደበ ከሆነ መማሉ አስፈላጊ ይሆናል ሀቅ እስከሆነ ድረስም ሌላኛው ጥያቄ ባለቤቱ አባወራው ፈቃደኛ ከሆነ አልጋው ላይ መቀመጥ ወይም መተኛት ይቻላል? የሚቀመጠው አካል ሴት ሆኖ ከወንድ ጋር፣ ወንድ ሆኖ ከሴት ጋር ተቀምጦ ኢኽቲላጥን ወይም ሌላ ሸሪዓዊ ችግርን ክፍተትን እስካላስከተለ ድረስ አባወራ ከፈቀደ ቤት የገባ እንግዳ አልጋ ላይ ቢቀመጥ ችግር የለውም። ያለ ፈቃዱ ግን ያባወራ መቀመጫ ላይ አልጋ ላይ የሚሆን ለየት ያለ ቤት ውስጥ የተዘጋጀለት ስፍራ ላይ መቀመጥ አይቻልም ሚስት ባሏን በተመለከተ ካለባት ሀቅ አንዱ የባሏ የግል መከበሪያ ቦታ ላይ ሌላ ሰው ማስቀመጥ የለባትም የፈቀደን ሰው እንጂ እሱ የፈቀደለትን ሰው እንጂ እንግዳ ሲመጣ አልጋ ላይ ይቀመጥ ብሎ ከፈቀደ ችግር የለውም በባል ፈቃድ ብቻ ሁሉ ነገር ይፈቀዳል ማለት አይደለም ሸሪዓዊ ሌላ ጉድለት ከሌለው ክፍተት የማያስከትል ከሆነ ሌላ ጥያቄ ዋግምት ለመሰራት ፈልገን ስሪዎቹ በአረብኛ የቀን ቆጣጠር ወር በገባ ዊትር ቀኖች ላይ መስራቱ ሱና ነው አሉን ይህ እንዴት ይታያል ይህን የሚያሳዩ አንዳንድ ሀዲቶች አሉ አብዛኞቹ የሀዲስ ሊቃውንት ደዒፍ እንደሆኑ ገልጸዋል በመሰረቱ ዋግምት አስፈላጊ ነው ጠቃሚ ነው የውመቴ መድኃኒት ብለው ነብዩ አለይሂ ሰላላሁ ሰላም ከጠቀሷቸው ነገሮች አንዱ ዋግምት ነው። ሷሂህ፣ ትክክለኛ የሆኑ ሐዲሶች ነቢ ሰላላሁ ሰላም መሰራታቸውን የሚገልጹ ሐዲሶች በቀን የተገደቡ አይደሉም። ሌሎች ግን አንዳንድ አንድ ሐዲሶች ላይ ዋግምት መኖሩ ጠቃሚነቱ ከመገለጹ ጋር በቀን የገደቡ አሐዲሶች አሉ። አብዛኞቹ የሐዲስ ሊቃውንት ضعيف ናቸው ብለዋል። በተጅሪባ በተሞክሮ ቀንቆጥሮ ማድረጉ የበለጠ ከደም ዝውውር ጋር ከሚወጣው አላስፈላጊ ጎጂ ቆሻሻ ደም ጋር ተጽዕኖ አላቸው። አው ከተባለ እንደ ዲን አድርጎ ቀንን ከማክበር ጋር ሳያያይዙት እንደ ሕክምና ተጠቅሞ ማድረጉ ችግር የለም። አላህ ተዓላ ዐለም። ወሰለላሁ ዐለይሂ ወሰለም ዐላ ነቢይና ሙሐመድ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ።